ይሄ ሌላኛው ይዤላችሁ የመጣሁት በጣም ቀላል ከሚባሉት ስራዎች ደግሞ ሌላኛው ነው። ሰላም ሰላም፣ እንዴት ናችሁ? ደና ናችሁ ሆይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በሌላ በጣም ቀላል ግን በጣም ውብ የሆኑ ስራዎችን ይዤላችሁ ነው የመጣሁት። ሁልጊዜ እንደምለው አብሶ ለጀማሪዎች በተቻለኛ ግን ቀለል ያለ ስራዎችን ይዤ ለመምጣት እሞክራለሁኝ እቺ ቀላል ከሚባሉት ባለፈው ብያችኋለሁ። ይሄኛውም ሌላ ቀላል ስራ ነው። ትወዱታላችሁ የሚል እምነት አለኝ አምናለሁም። ሶስት አይነት ከለር ያስፈልገናል። ለቪዲዮ እንዲመቸኝ ግን ሁልጊዜ ቀይ ስራ እምቢ ስለሚለኝ በሁለቱ ከለር አሳያችኋለሁ፣ በደንብ ስራው ጥርት ብሎ ለእናንተ እንዲታይ። በዚህ አጋጣሚ ለቻናላችን ደግሞ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ የተለያዩ ቪዲዮዎች ማክሰኞ ማክሰኞ ደግሞ ሁልጊዜ ጊዜ የእጅ ስራ ቪዲዮዎች አሉንና ቤተሰብ ሁኑን። ደውላን በመጫንም ቪዲዮ ስንለቅ እንዲደርሳችሁ ጢን ጢን ጢን እንድትልላችሁ አድርጉ። አመሰግናለሁኝ። አብራችሁንም ለቆያችሁ እዚህ ቻናል ላይ ለምታበረታቱን፣ ስንጠፋ የት ናችሁ ብላችሁ ለምትጠይቁን እግዚአብሔር ያክብርልን። በቤታችን ውስጥ ግዴታ ሊኖረን ይገባል ብዬ የምገምታቸው ከእጅ ስራ ወቼ ውስጥ እነዚህ ናቸው። ጠረጴዛችን ላይ አብዛኛውን ጊዜ ሙቅ ውሃ ስናስቀምጥ በብርጭቆ የሚሆን በእንደዚህ ምግብ ስናቀርብ ሳህን በጣም ሙቀት ከሆነ ጠረጴዛችን ይበላሻል። እነዚህ ግን ካላችሁ በቀላሉ እንደዚህ አድርጋችሁ ጠረጴዛችሁ ላይ በማስቀመጥ ጠረጴዛችሁ የማይጎዳም። በጣም ቀላል ናቸው አሰራሮቹ። ስትጨርሱ ብድግ ብድግ አድርጋችሁ የምታስቀምጡች ነው። መቀስ፣ ኪሮሽና ክራችንን ይዘን አሰራሩ እንዴት እንደሆነ አሳያችኋለሁ። መልካም ቆይታ። እኔ ሶስት ቁጥር ኪሮሼት ነው እየተጠቀምኩት። ሳቢት ጠይቅሽ ነበረ አንድ ተመልካች እህቴ፣ እዚህ ጋር ሁልጊዜ የኪሮሽ ምልክት ያለበት ቦታ ላይ በእንግሊዝኛ ቢሆንም ጽሑፉ የኪሮሽን የምንጠቀምበትን ያሳያልና፣ እኔ በክሩ መሰረት፣ እላዩ ላይ በተጻፈው መሰረት ሶስት ቁጥር ኪሮሼት ነው የምጠቀመው። ይህችን ነው መጀመሪያ የምንሰራው። ረጅም ስራ አይደለም። የመጀመሪያ ክቧን እንሰራለን፣ ሸምቀቆ እንደዚህ። እቺኛን ትንሽ የረዘም፣ በጣም ሳይሆን ትንሽ የረዘም አድርገን ሸምቀቆ እንሰራለን። እቺን እንይዛትና ሸምቆጥቃችን ሸምቆቃችንን እንደዚህ ትንሽ ጠበቅ አድርገን በጣም ሳይሆን የተወሰነች እንደተጠበቅ ካደረግን በኋላ እዚች ክባ ውስጥ አስራ ሁለት ድርብ ክሮሼት እንሰራለን። በመጀመሪያ ግን እንደዚህ ክሮሻችንን ካሳለፍን በኋላ ሶስት ሰንሰለት ነው የምንሰራው፣ አንድ ሁለት ሶስት። ከዛ እዚህ ውስጥ ክቡ ውስጥ አስራ አንድ ድርብ ክሮሼት እንሰራለን እችኛዋን እንደ አንድ ድርብ ክሮሼት ስለምንቆጥር ይሄ አንደኛው ነው። ሁለት እንደዚህ አድርገን አስራ አንደኛውን ከሰራን በኋላ የአስራ አንደኛውን ምንድን ነው የምናደርገው? እሳን ከሰራን በኋላ ሸንቆቃችንን እዚህ ጋር ከኋላ ጠበቅ እናደርጋታለን። ከዛ የመጀመሪያ ሶስት ሰንሰለት የሰራንበት ቦታ አለ አይደለ? ሶስተኛዋ ሰንሰለት ላይ ሄደን በጥልፍ እንደዚህ ስራችንን እናገናኛለን። እንደዚህ ትንሽ የክብ እዚች ጋር እንዳለችው ትመጣልናለች። ከዛ እዛው ተመሳሳይ ቦታ ላይ በጥልፍ ያገናኘንበት ቦታ ላይ ሶስት ሰንሰለት፣ አንድ፣ ሁለት፣ ሶስት። ይሄ እንደ አንድ ድርብ ክሮሼት ነው የሚሆንልን። እዛችሁ ተመሳሳይ ቦታ ላይ አንድ ድርብ ክሮሼት ሌላ እንሰራለን። እንደዚህ አድርገን አንድ ድርብ ክሮሸት፣ ከዛ አንድ ሰንሰለት እናደርግና ቀጥሎ ያለችዋ ላይ ሌላ አንዱ ቦታ ላይ ሹሩባ እንደዚህ ያለችባት ቦታ ላይ ሁለት ጊዜ ድርብ ክሮሸት እንሰራለን። አንድ ሰንሰል በእያንዳንዱ ላይ ሁለት ድርብ ክሮሼት እያደረግን ዙሪያውን አስራሁለት ጊዜ ሁለት ሁለት አንድ ሰንሰል አድርገን እንሰራና ምንም የምንዘለው ነገር የለም። በደንብ ላሳያችሁ እዚህ ጋር አንድ ሰንሰለት እንደዚህ ነው የሚሆነው። አንዷ ቦታ ላይ ሁለት ድርብ ክሮሼት አንድ ሰንሰል ሁለት ድርብ ክሮሼት አንድ ሰንሰል አድርገን ዙሪያውን እንሰራለን። ልክ ዙሯን ስትጨርሱ እንደዚህ ነው የሚሆንላችሁ። አስራ ሁለት ጊዜ ሁለት ድርብ ክሮሼት ከአንድ ሰንሰል ጋር ማለት ነው። ከዛ መጨረሻ ላይ አንድ ሰንሰለት እንሰራና የመጀመሪያ ዝች ጋ ሶስት ሰንሰለት የሰራንባት አለች አይደል? አንድ ሁለት ሶስት ሶስተኛዋ ላይ ሄደን እንደዚህ በጥልፍ እናገናኛታለን ስራችንን። ከዛ መልሰን አሁንም እዝቹ ላይ ሌላ ሶስት ሰንሰለት አንድ ሁለት ሶስት አድርገን እዝቹ ተመሳሳይ ቦታ ላይ ሌላ አንድ ድርብ ክሮሼት እናደርጋለን። እንደዚህ ትመጣልናለች። ከዛ ዝችኛዋ ጋር አንዷ አለች አደለ የሰራ ናት። እዚህ ጋር ሁለት ድርብ ክሮሼት ከአንድ ሰንሰል ጋር ሁለተኛዋ ላይ ሄደን ሶስተኛ ድርብ ክሮሼታችንን እንሰራለን። ያው መጀመሪያ እንዳልኳችሁ ይሄኛው የመጀመሪያ ሶስት ሰንሰለት እንደ አንድ ድርብ ክሮሼት ነው የምንቆጥረው። የምደጋግመው እንዳትሳሳቱብኝ ስለምፈልግ ነው። ከዛ አንድ ሰንሰለት የመጀመሪያው እዚኛው ጋር ሁለት ጊዜ ሁለት ድርብ ክሮሼት እንሰራለን እንደዚህ ኪሮሻችንን በማሳለፍ ክራችንን ጠልፈን በማምጣት እንደዚህ አንድ ሁለት አንድኛው ላይ ሁለት አንድኛው ጋር አንድ ድርብ ክሮሼት በማድረግ ሶስት እንዲመጣልን እናደርጋለን። አያችሁት? ሶስት ድርብ ክሮሼት ከአንድ ሰንሰል ጋር ሶስት ድርብ ክሮሼት ከአንድ ሰንሰል ጋር እንደዚህ እያደረግን ደግሞ ይሄኛውን ዙር እንሰራለን። ሶስተኛ ዙራችን ስንሰራ እንደዚህ ነው የሚመጣልን። ያችኛዋን እንደ አንድ ሁለት ሶስተኛ ዙር ሶስት ድብርብ ክሮሼት ከአንድ ሰንሰለት ጋር አድርገን እዚች ጋም ልክ መጨረሻዋ ጋ ስንደርስ አንድ ሰንሰለት እንሰራና ልክ እንደ ታች እንደሰራ ነው። እዚህ ጋር አንድ ሁለት ሶስት ሰንሰለቷ ጋር እንሄድና እንደዚህ በጥልፍ እናገናኛታለን። በተመሳሳይ የመጀመሪያው ላይ እንደዚህ ሶስት ሰንሰለት እንሰራለን እንደ አንድ ድርብ ክሮሼት የምን የምንቆጥረው ከዛ እዛችሁ ተመሳሳይ ቦታ ላይ ሌላ አንድ ድርብ ክሮሼት እናደርጋለን ከዛ እዚ ጋር የተቀሩት ሁለት አሉ አራት ይሆንልናል ዙሩን በሄዳችሁ ቁጥር ተመሳሳይ ቁጥር ነው የሚሰጣችሁ አራተኛው ጋ ስትደርሱ አራት ድርብ ክሮሼት ከአንድ ሰንሰለት ጋር አምስተኛው ጋ ስትደርሱ አምስት ሰንሰለት ከአንድ ድርብ ክሮሼት ጋር ማለት ከአንድ ሰንሰለት ጋር የሚሰጣችሁ አምስት ድርብ ክሮሼት። አሁን እዚህ ጋር አራተኛው ጋነ የመጀመሪያዋ ጋር እዚህ ጋር ሁለት ድርብ ክሮሼት አንድ ሰንሰለታችንን ከሰራን በኋላ ከዛ እነዚህ ሁለት ድርብ ክሮሼት ይቀሩናሉ አይደለ? እነሱ ላይ ደግሞ አንድ አንድን የምናደርገው። ሰንሰለታችንን ከሰራን በኋላ የመጀመሪያዋ ቦታ ላይ ብቻ ነው ሁለት ድርብ ክሮሼት የምናደርገው። አንድ ሰንሰል ሰርተን እዚህኛው ጋር ሌላ ሁለት ድርብ ክሮሼት እንሰራለን። ካሜራዬን እየነካሁት ነው መሰለኝ፣ ይቅርታ። አንድ ሁለት ከዛ አንድ አንድ እዚህ ጋር ስናደርግ አራት ይሆንልናል። አራተኛ ዙር ላይ ያው አራት ሰንስ ድርብ ክሮሼት ከአንድ ሰንሰለት ጋር ቃላት እንዳላስ እንዳላበላሽ እዚህ ጋር እንደምታዩት ይቀርባል አሳያችሁ። ሳያችሁ እዚኛው ጋር አራተኛው ጋር ነው ያለ ነው 1 2 3 4 አራት ድርብ ክሮሼት ከአንድ ሰንሰል ጋር። ከዚህ ቀጥሎ ተመሳሳይ ስለሆነ እቺኛዋን አምስተኛዋን ሰርተን እንገናኛለን። አምስተኛዋ ላይም ስትደርሱ በጥልፍ ታገናኙና የመጀመሪያው ላይ ሶስት ሰንሰለት፣ ተመሳሳይ ቦታ አንድ ድርብ ክሮሼት አድርጋችሁ ሶስት፣ በእያንዳንዱ ላይ አንዳንድ አንድ ድርብ ክሮሼት አንድ ሰንሰል፣ አምስት ድርብ ክሮሼት እንደዚህ ዙሩን ከጨረስን በኋላ ደግሞ እንገናኛለን። እንደዚህ አምስተኛውን ዙር ስትጨርሱ እንደዚህ ነው የምትሆንላችሁ። እቺ እዚች ጋ ያለችው ክቧ ማለት ነው እንደምታዩት፣ አንድ ሁለት ሶስት አራት አምስት ዙር ነው። ተለቅ ላለ ሰሀን ማስቀመጫ የምትፈልጉ ከሆነ በዚሁ መሰረት ዙሩን ከፍ አድርጋችሁ መስራት ትችላላችሁ። እነዚህ ለብርጭቆ፣ ቡና ስንጠጣ ስኒ ከነማስቀመጫው ሲቀርብ ምናምን ለማስቀመጫ እንዲሆኑ ነው የሰራ ነው። ዛሬ ልክ ዝት መጨረሻ ዋጋ ስንደርስ አምስቱን ዙር ጨርሰን እንደተለመደው ከታች ጀምሮ እንደሰራ ነው። አንድ ሁለት ሶስተኛ ዋጋ ሄደን እንደ ዝች በጥልፍ እናገናኛታለን ስራችንን ከዛ እዝችው ጋር አንድ ሰንሰለት እንደ ዝች አድርገን እንሰራና ስራችንን እንቆርጣለን። እነዚኞቹን መሀል ላይ ያሉትን ገመድ የሚመስለውን ነገር ለመስራት ስራችንን እችን እንደዚችን ቆርጥ እና ከዚህ በፊት አሳይቻችኋለሁ። እነዚህ ክሮችን በውስጥ እናሳልፋለን። ከዚህ ቀጥሎ በነጩ ነው የማሳያችሁ። እዚ ጋር አረንጓዴ ያለውን የምናደርገው አንድ እንደዚህ ሸምቀቆ አድርገን እንሰራለን። የተለያየ መንገድ አለው። እኔ አብዛኛውን ጊዜ እንደዚህ ስለምንሰራ ነው። ሁላችንም የተለያየ አይነት የአቆጣጠር ስልት አለን። ይሄ ሸምቀቆ ስንሰራ እዚች የመጀመሪያዋ ድርብ ክሮሼት ያለችባት ከአንድ ሰንሰለቷ ቀጥሎ እሷ ጋር ኪሮሻችን እንደዚህ እናሳልፍና እችን እንደዚች እናመጣና እዚቹው ጋር አምስት ሰንሰለት እንሰራለን። አንድ ሁለት ሶስት አራት አምስት ከዛ የምናደርገው አንድ ሁለት እንዘልና እዚች ሶስተኛዋ ሰንሰለት ያለችባት ቦታ ጋር አንድ ሁለት ሶስተኛዋ ጋር ሄደን እንደዚህ በነጠላ ክሮሼት ስራችንን እንሰራለን። እንደዚች ፎከስ ሆናል መሰለኛል፣ ይታያል። ከዛ ድጋሚ አምስት ሰንሰል አንድ ነጠላ ክሮሼት እንሰራለን። አንድ ሁለት ሶስት አራት አምስት እዚች የመጀመሪያዋ ይሄ መጀመሪያ የቆረጥኩበት ቦታ ነው። እሷ ጋር ሄደን እንደዚህ አንድ ነጠላ ክሮሼት፣ ከዛ አምስት ሰንሰለት፣ አንድ ሁለት ሶስት አራት አምስት። እዚህ ጋር አንድ ሁለት ሶስት፣ ሶስተኛው ጋር ሄደን ነጠላ ክሮሼት፣ ይቅርታ፣ እንደዚህ እያደረግን ዙሩን እንሰራና እዚች ጋር ስንደርስ ደግሞ አሳያችኋለሁ አምስተኛዋን ሰንሰል እዚች ጋ እስከ ሰንሰለታችንን ከሰራን በኋላ እዚች የመጀመሪያ የጀመርንባት ቦታ አለች አይደለ? እዚች ጋ እሷ ጋር እንሄድና እንደዚህ በጥልፍ አሳልፈን አንድ እንደዚህ ካደረግን በኋላ እንደ ሰንሰለት ስራችንን እንቆርጣለን። በቀይ ልሞክረው እንዲ እያልኩ የነበረ ዳርዳሩን ካሜራው ላይ ከሰራ በቀዩ እንሰራለን። ካልሰራ ደግሞ በአረንጓዴ አሳያችኋለሁ። አንዳንድ ጊዜ ቀይ ክር ፍንትው ብሎ እንደ ሌሎች ከለሮች አይታይም። ጫፍ ዳርዳሩን ስንጨርስ እንደዚህ ነው የሚሆነው። ከዚህ ቀጥሎ የምናደርገው የእነዚህን እነዚህ ጠርዞቹን እንዴት እንደሰራሁ ደግሞ አሳያችኋለሁኝ እን ሞክራት በቀይ እርግጠኛ ነኝ ይሰራል። ሞከርኩኝና ብዙም እንትንም የማይለው ዲዛይን እንደዚህ ቁጥር ሲሆን ነው የሚሸፍንብን ይሄ ግን ቁጥር ምናምን በደንብ እንደዚህ የሚገባ የሚወጣ ስለሌለው እንትንላለን በዚህ በቀዩ አሳያችኋለሁ። ሰ ቀዩዋን እንደዚህ ሸምቀቆ ከሰራን በኋላ እዚህ ጋር ልጨምራት ደስ ያላችሁ ጋር እዚህ ጋር ክር ስላለ የሚቆረጥ ግራ እንዳይገባችሁ ብዬ ነው ለአይናችሁ። እዚች ጋር አንድ አምስት ሰንሰል እየሰራንባት አንዷ ቦታ ላይ እችን ቀዩን ክር እናንተ ደግሞ በመረጣችሁት ክር በሰራችሁበት እንደዚች አድርገን እናሳልፍና እዝቹ ጋር ሁለት ሰንሰለት እንደዚህ እንሰራለን። ሁለት ሰንሰል፣ ከዛ እዚሁ ቦታ ላይ አንድ ድርብ ክሮሼት፣ ሁለተኛ ድርብ ክሮሼታችንን እንደዚህ ከሰራን በኋላ የምናደርገው ሁለተኛ እዚህ ጋር ቀጥሎ ያለው የሰንሰለት ቦታ ላይ አምስት ሰንሰል የሰራንባት ቦታ ላይ ሄደን እንደዚህ አንድ ነጠላ ክሮሼት እንደዚህ እናገናኛታለን። እንደዚህ አይነት ፎርም ትሰጠናለች፣ እዚህ ጋ እንደዚህ እንደምናየው ከዛ እዝቹ ጋ ተመልሰን አሁንም አንድ ሁለት ድርብ ነጠላ ሁለት ሰንሰለት እዚ ላይ ሁለት ድርብ ክሮሼት አንድ ሁለት ከዛ እዚሁ ጋ ደግሞ ቀጥሎ ያለው ጋም እንደዚች በነጠላ ክሮሼት እንደዚህ አንድ እንሰራና እዛው ላይ አንድ ሁለት ሰንሰል ተመልሰን ሁለት ድርብ ክሮሸት በእያንዳንዱ ላይ ዙሩን እንሰራና በድጋሚ እንገናኛለን። እዚች ዙሩን ጨርሻለሁኝ። እዚች ጋር አንድ ትቀረኛለች። እሷን ከእናንተ ጋር ልስራና አብረን ይሄንን ስራ እንቆርጣለን። ሶስተኛ ድርብ ክሮሸትን እዚህ ጋር ሰራለሁኝ ከዛ እዚች የመጀመሪያ ሰንሰል የሰራንባት አልቻል ያገናኘንባት እሷ ጋር እንሄድና እንደዚህ በጥልፍ እናገናኝና አንድ ሰንሰለት እንደዚህ አድርገን ስራችንን እንቆርጣለን። ከዛ እነዚህን ክሮች በተለያየ ቪዲዮዎች አሳይቻችኋለሁ፣ እንዴት መደበቅ እንዳለብን ክሮቹን በኋላ በኩል እንደዚህ ወስደን እየደባበቅን መቆራረጥ እንችላለን። እሱን ድጋሚ ያሳይቻችሁ ቪዲዮውን አላስረዝምባችሁም። እንደምታዩት እንደዚች በጣም ቆንጅዬ ቅልል ያለች ዳንቴል ነች። ግን ለተለያየ ነገር የምንጠቀምባት ነው። እነዚህንም እንደምታያቸው በጣም ውቦች ናቸው። እንደወደዳችሁት ተስፋ አደርጋለሁኝ። ይህንን ይመስላል የዛሬ ስራችን። ከኋላ ትቀረኛለች፣ እነሷን ቁጭ ስል ቀምቀም አደርጋታለሁኝ። ግን በዚህኛውም ከለር እንደምን በዚህኛው አይሄድም ብዬ ነበረ፣ በዚህኛው ነበረ በብዛት ለገና ወቅት ጊዜ የምንሰራው ይሄኛው በጣም ነው የሚያምረው። ስጨርሰው ካለሩን ወደድኩት። እናንተም እንደወደዳችሁ ተስፋ አደርጋለሁኝ። ተለቅ አድርጋችሁ ለሰሃን መስራት የምትፈልጉ ከሆነ ይሄ አምስት ዙር አደለ ይሄድ? ነው እስከ 10 እስከ 12 ዙር ከሄዳችሁበት ተለቅ ይላል። ምግብ በምናቀርብበት ሰሃን በሰሃን አድርገን ጠረጴዛ ላይ አራት፣ ስድስት፣ ዘጠኝ ምናምን አድርጋችሁ እንደ ጠረጴዛችሁ መጠን በተለያየ ክር ብትሰሩት በጣም ነው የምትወዱት። በእውነት ለገና ወቅት ብቻ ሳይሆን በሚያማምር ከለር አንድ ወጥ መሀሉ ላይ አድርጋችሁ እዚጋ ብቻ የተወሰነ ዲዛይን እየቀየራችሁ ከለሮቹን ስሯቸው። በጣም ነው የምትወዱት። አሁን ወቅቱም ስለሆነ አሁን ሰሞኑን ስለ ንግድ በጣም ማውራት አብዝቻለሁኝ። ስሞል ቢዝነስ እንዲበረታታ ስለፈለግኩኝ ነው። ያለው ወቅቱ የክሪስማስም የንግድም ስለሆነ ቤት ውስጥ ሆናችሁ መስራት ለምትፈልጉ ሰዎች እናንተን ለማበረታት ነው ለማበረታታትም ነው። እንደዚህ አይነት ስራዎችን እየሰራችሁ ለንግድ ማቅረብ ትችላላችሁ። ሰሞኑ እንደውም ስለ ቢዝነስ እያወራ ነበረ በተለያየ ቻናል ላይ። እናም በርቱ። በድጋሚ እንደወደዳችሁት አምናለሁኝ። አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ። ሐሙስ ደግሞ በሌላ ቪዲዮ ጠብቃችኋለሁኝ። ከእግዚአብሔር ጋር አርብና እሁድ እንደተለመደው በላይቭ ፕሮግራም እንገናኝ። ሐሙስም ደግሞ በኖርማል ቪዲዮ እግዚአብሔር ይዛሳው በለን። ባላችሁበት ሰላም ጤና ፍቅርን የምኝላችኋለሁ። ሰላም